እንዴት ውላችኋል ክቡራን ተመልካቾቻችን ከቀኑ ስድስት ሰዓት ሆኗል ከኢትዮጵያ ቴሌቪዥን በቀጥታ ስርጭት የተለያዩ ጉዳዮችን አካቶ ከእናንተ ጋር ቆይታ ሊያደርግ ዜና ኢትዮጵያ ከመላው ኢትዮጵያ ዛሬ እለተ ማክሰኞ ላይ አሁን ተጀምሯል እኩለ ቀን ጀምሮ ሁለት ተከታታይ ሰዓታትን በርካታ ጉዳዮችን ወደ እናንተ እያስተናገደ ና እያሻገረ የሚዘልቀው ዜና ኢትዮጵያን ጌታቸው ግዘውና መታሰቢያ ደረጀ እንመራለን በርካታ ጉዳዮች ወደ እናንተ ይደርሳሉ አብራችሁ እንድትሆኑ በአክብሮት ነው የምንጋብዘው አርዕስተ ዜናዎቹን እናስቀድማለን የሃይማኖት ተቋማት ለሰላምና ለዘላቂ ግቦች መሳካት ሚናቸው የጎላ ስለመሆኑ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ቀጠናዊ ሰላምን ማረጋገጥ የሚቻለው በመተማመንና ዘላቂ ትብብርን በማጠናከር ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በኢትዮጵያ ያለውን የእንስሳትና አሳ ሀብት ልማት ለማሳደግ የሚረዳ ሰነድ ይፋ ሆነ። ከውጭ የመረጃ ምንጭ ደግሞ የህንዱ ጠቅላይ ሚኒስትር ናሪንድራ ሞዲ በሀገራቸው ላይ የሽብር ጥቃት ከተፈጸመ አጸፋዊ ምላሽ እንደሚሰጡ አስጠነቀቁ። ዜና ኢትዮጵያ ቀደም ሲል የጠቆምናችሁንና ሌሎች ሰፊ ጉዳዮችን እያነሳ ነው፣ በያላችሁበት ከእናንተ ጋር ቆይታ የሚያደርገው። ከዋናው ስቱዲዮ በተጨማሪ በተለያዩ አካባቢዎች ላይ ባልደረቦቻችን ሁነቶችን እየተከታተሉ ይገኛሉ። በተገኙባቸው ሁነቶች የተነሱ ዋና ዋና ጉዳዮችን ደግሞ በቆይታችን የሚያጋሩ ነው የሚሆነው። በቀላይ ተመስገን፣ የሃይማኖት ተቋማት በአፍሪካ ዘላቂ የልማት ግቦች መሳካት ዙሪያ አለም አቀፍ ጉባኤ በዛሬው ዕለት እየተካሄደ ነው፣ እሱም ጉባኤውን እየተከታተለ ይገኛል። በጉባኤው ላይ የተነሱ ጉዳዮችን በተመለከተ ከእሱ ጋር ቆይታ እናደርጋለን። አሸናፊ እንዳለም እንዲሁ ቀጥታ ላይ ተገኝተዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠናዊ ስብሰባን በዛሬው ዕለት አስጀምረዋል። የስብሰባው ይዘት ምን ይመስላል? ከእሱ ጋር ቆይታ የምናደርግበት ጉዳያችን ነው። አባዲ ወይናይንም እያየው ትገኛለው። አባዲ ደግሞ ዛሬ የተገኘበት ሁነት የህዝብ ተወካዮች ምክር ቤት የተለያዩ ረቂቅ አዋጆችን በዛሬው ዕለት መርምሮ አጽድቋል። የትኞቹ ናቸው የጸደቁት የሚለውን ጉዳይ ይዞ ነው የሚጠብቀን። ሰናይት ብርሃኔም ወደ በኋላ ላይ ትቀላቀለናለች። በኢትዮጵያ ያለውን የእንስሳትና የአሳ ሀብት ልማት ለማሳደግ የሚረዳ ሰነድ ይፋ ሆኗል። ቀደም ሲል እንደጠቆምናችሁ ይህ ሰነድ ምን አዲስ ጉዳይ ይዟል የሚለውን ጉዳይ ደግሞ ከሱ እንሰማለን። ከአዲስ አበባ ስንወጣ ባህር ዳር ላይ ሳሙኤል ወርቅ አየሁን እናገኘዋለን። የህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አባላት በአማራ ክልል የተለያዩ ተቋማትን የመስክ ምልከታ እያደረጉ ይገኛሉ። በምልከታው የተነሱ ሀሳቦች ምንድን ናቸው? ሳሙኤልን ስናገኘው የሚነግረን ይሆናል። ከዜና ኢትዮጵያ ጋር ጥሩ ጊዜ እንዲሆንላችሁ እንመኛለን። ወደ ቀዳሚው ጉዳያችን የምንሻገረው የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ጉባኤው የተለያዩ ረቂቅ አዋጆችን መርምሮ አጸደቀ። ምክር ቤቱ አራት በተለያዩ ዘርፎች ላይ ትኩረት ያደረጉ አዋጆችን ነው በዛሬው ውሎ ያጸደቀው። በአረንጓዴ ልማትና በትምህርት ዘርፍ የተደረጉ የብድር ስምምነቶችን ጨምሮ የአፍሪካ ፋይናንስ ኮርፖሬሽን አባልነትና በኢትዮጵያና በኦስትሪያ መካከል የተፈረመው የአየር ትራንስፖርት ስምምነት ረቂቅ አዋጆችን ምክር ቤቱ በዛሬው እለት አጽድቋል። ረቂቅ አዋጆቹ ለኢትዮጵያ የላቀ ፋይዳ ያላቸው ስለመሆኑም ነው የተመላከተው። በቀጥታ መስመራችን ላይ ከሚገኘው ባልደረባችን አባዲ ወይናይ ጋር በዚሁ ጉዳይ ላይ ቆይታ እናደርጋለን። አባዲ እንዴት ውለሃል? አዋጆቹ ምን ምን ጉዳዮችን ያካተቱ ናቸው? ከምክር ቤቱ አባላትስ በዚሁ ጉዳይ ላይ ምን ሀሳብ ተነሳ? አመሰጋ ለመታሰቢያ እንግዲህ አንቺም ቀደም ብለሽ እንደጠቀሽው የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ጉባኤው የተለያዩ ረቂቅ አዋጆችን ያጸደቀው እነዚህ ረቂቅ አዋጆች አጠቃላይ ኢትዮጵያ እያከናወነችው ያሉ ስራዎችን ይበልጥ ሊያጠናክሩና ሊያሳድጉ የሚችሉ ስለመሆናቸው ነው የተገለጸው። ከጸደቁት አዋጆች መካከል ብንመለከትም በዋናነት በኢትዮጵያና በጣሊያን መካከል የአካባቢያዊና አረንጓዴ ኢኮኖሚ ልማት የበጀት ድጋፍ ማስፈጸሚያ የተደረገውን የብድር ስምምነት መርምሮ ማጽደቅ ይገኝበታል። ይህ እንግዲህ የብድር ስምምነት አጠቃላይ ኢትዮጵያ በአካባቢ ጥበቃ ስራና እንዲሁም ደግሞ ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገ በመገንባት በምታደርገው ሂደት ውስጥ ለመደገፍ የሚውል ብድር ስምምነት ነው። ይህ የብድር ስምምነት 11.5 ሚሊዮን ዩሮ የሚሆን የብድር ስምምነት ነው። ይህ የብድር ስምምነት አጠቃላይ እንግዲህ ከወለድ ነፃ የሆነ የብድር ስምምነት ሲሆን በ16 ዓመት የችሮታ ጊዜን ጨምሮ በ30 ዓመት ተከፍለው የሚያልቅ የብድር ስምምነት ነው። ይህ የብድር ስምምነት አጠቃላይ ኢትዮጵያ በአረንጓዴ ኢኮኖሚ ለመገንባት እያደረገችው ያለው ጥረት ይበልጥ ለመደገፍና አጠቃላይ በሀገራት መካከል ያለው መልካም ጉርብትናና መልካም ቅርበትን ይበልጥ የሚያጠናክር ስለመሆኑ የተገለጸው። እንደሚታወቀው ኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት የአየር ንብረት ተጽዕኖ ለመቀነስ የተለያዩ ስራዎችን ያከናወነች ትገኛለች። የአረንጓዴ አሻራዊ ተጠቃሽ ነው። የከተማ ገብና ተጠቃሽ ነው። ከዛ ባሻገርም ደግሞ አሁን ላይ ከተሞች የተግባራዊ እያደረጉት ያለው የኮሪደር ልማትም አጠቃላይ ተጠቃሽ ነው እና ይህን ስራ ይበልጥ ለማጠናከር ታሳቢ ያደረገ የብድር ስምምነትን አጽድቋል። በዛሬው ዕለት ምክር ቤቱ እንግዲህ ይህ የብድር ስምምነት በአግባቡ ጥቅም ላይ ሊውል እንደሚገባ ነው የምክር ቤቱ አባላት ያነሱት። በተለይም ደግሞ ለተለያዩ ዘርፎች የሚውል ከመሆኑ አንጻር በከፍተኛ ጥንቃቄ ሊሰራበት እንደሚገባ አንስተዋል። በሁለተኛ የጸደቀው ደግሞ ምንድን ነው ካልን በኢትዮጵያና በዓለም አቀፍ የልማት ማህበር መካከል ለመማር ማስተማር ማጎልበቻ የትምህርት ዘርፍ ለትራንስፎርሜሽን ፕሮግራም ለማስፈጸም የሚሆን የብድር ስምምነትን ማጽደቅ ነው። ይህ የብድር ስምምነት አጠቃላይ ኢትዮጵያ በትምህርት ዘርፍ እያከናወነችው ያለውን ስራ ይበልጥ ለማጠናከር እና የትምህርት ጥራትን ለማረጋገጥ በሚደረገው ሂደት ውስጥ እንዲሁም ደግሞ የትምህርት ተደራሽነትን ለማረጋገጥ በሚደረገው ሂደት ውስጥ አጠቃላይ ይህ የብድር ስምምነት ከፍተኛ አስተዋጽኦ አለው ተብሎ የሚጠበቅ ነው የሚሆነው። ይህ የብድር ስምምነት የአምሳ ሚሊዮን ዶላር የብድር ስምምነት ነው። አጠቃላይ ደግሞ በስድስት ዓመት አመት ችሎታ ጊዜን ጨምሮ በ38 ዓመት ተከፍሎ የሚያልቅ ነው የሚሆነው። አጠቃላይ ይህ ደግሞ ትኩረትን የሚያደርገው የመምህራንን አቅም ከማጎልበት አንጻር፣ እንዲሁም ደግሞ የትምህርት ጥራትን ለማሳደግ የትምህርት ቁሳቁሶችን ከማሟላትና የመሰረተ ልማቶችን አቅርቦት ከማሳደግ አኳያ ይህ የብድር ስምምነት ከፍተኛ አስተዋጽኦ እንዳለ እንደተጠቀሰው። ከዛ ባሻገርም ደግሞ የትምህርት ቤቶችን የንጽህና የመያዝን ባህሪ ለማሻሻል እና አጠቃላይ ትምህርት ቤቶች ጽዱና ለተማሪዎች ምቹ ለማድረግ በሚደረገው ሂደት ውስጥ ይህ የብድር ስምምነት ከፍተኛ አስተዋጽኦ እንዳለ ተጠቅሷል። እንግዲህ የምክር ቤቱ አባላት በዚህ ላይ ከፍተኛ ትኩረት ሊሰራበት ይገባል ብለዋል። በተለይ ደግሞ ኢትዮጵያ ያጋጥማትን የትምህርት ስብራት ለመጠገን በርካታ ተግባራትን እያከናወነች እንደምትገኝ ይታወቃል። ይህ የብድር ስምምነትም አጠቃላይ ለተለያዩ ዘርፎች ትኩረት በማዋል አጠቃላይ የትምህርት ዘርፉን ለማጠናከር እና የጥምር ጥራትን ለማሳደግ ከፍተኛ ስራ ሊሰራ እንደሚገባል ኩባኒ የተገለጸው በሶስተኛ ደረጃ የጸደቀው ደግሞ የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነትን ለማጽደቅ የቀረበ ረቂቅ አዋጅ ምርምሮ ማጽደቅ ነው። እንደሚታወቀው የአፍሪካ የፋይናንስ ኮርፖሬሽን ከ30 በላይ የአፍሪካ ሀገራት በአባነት የያዘ ነው። ታዲያ ይህንን ኢትዮጵያ አባል መሆኗ ደግሞ አጠቃላይ የምጣኔ ሀብቷን ለማሳደግ እና በተለያዩ ዘርፎች ያላትን የኢኮኖሚ እንቅስቃሴ ይበልጥ ለማጠናከር እና በተለይም ደግሞ በማዕድን በተፈጥሮ ሀብት እንዲሁም ደግሞ በመሰረተ ልማት እና በኢንዱስትሪ ጨምሮ ያላትን ተሳትፎ ይበልጥ ለማጠናከር የሚያግዛት ስለመሆኑ የተገለጸው። በመጨረሻ የጸደቀው ደግሞ በኢትዮጵያና በኦስትሪያ መካከል የተፈረመው የአየር ትራንስፖርት ስምምነት ማጽደቅ ነው። ይህ የአየር ትራንስፖርት ስምምነት አጠቃላይ በሀገራት መካከል ያለውን ግንኙነት ከማሳደግ ባሻገር የኢንቨስትመንት የንግድ፣ እንዲሁም ደግሞ አጠቃላይ የተለያዩ ዘርፎችን እንቅስቃሴ ይበልጥ የሚያጎላ ስለመሆኑ የተገለጸው። የኢትዮጵያ አየር መንገድ በተለያዩ የኦስትሪያ ከተሞች የመብረር ስልጣን ይኖረዋል። በዚህ ስምምነት መሰረት ዘታታሪያ የዚህ ስምምነት አጠቃላይ የአቪዬሽን ዘርፉን ለማጠናከር ከፍተኛ አስተዋጽኦ እንዳለ ነው የተገለጸው። አባዲና መሰግናለን። መልካም ጊዜ። የሪፖርተሮቻችን መረጃዎች አሁንም እንደ ቀጠሉ ናቸው። ቀጠናዊ ሰላምን ማረጋገጥ የሚቻለው በመተማመንና ዘላቂ ትብብርን በማጠናከር ነው ሲሉም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠናዊ ስብሰባን አስጀምረዋል። ለቀጠናዊ ስብሰባ ኢትዮጵያ አያሌ መንገድ ተጉዛለች ያሉት ምክትል ጠቅላይ ሚኒስትሩ የትኛውም ሀገር ከሌሎች ተነጥሎና ጎረቤቶቹ በደህንነት ስጋት ውስጥ ሆነው ብልጽግናው ሊረጋገጥ አይችሉም ሲሉም ገልጸዋል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን የሚያጋራን ሪፖርተራችን አሸናፊ እንዳለ ነው በቀጥታ መስመር ላይ ነው የሚገኘው። አሸናፊ እንደምንልሃል። በቀጠናው የሚስተዋለውን አለመረጋጋት ለመፍታት ምክትል ጠቅላይ ሚኒስትሩ ያቀረቧቸው ምክር ሀሳቦች ምንድን ናቸው? አመሰግናለሁ ጌታቸውና መታሰቢያ። እንግዲህ እንደሚታወቀው የምስራቅ አፍሪካ ቀጠና በርካታ ተግዳሮቶች በተለያዩ ጊዜያት የሚገጥሙት ቀጠና እንደሆነ ይታወቃል። ሽብርተኝነት አለ፣ እንዲሁም ደግሞ የተለያዩ ጦርነቱ ጭምር ይከሰታሉ። ከዛም ባለፈ ደግሞ የሳይበር ጥቃቶችም በተለያዩ ጊዜ የሚከሰቱበት ቀጠና ነው። እነዚህ ችግሮች እንግዲህ በአንዳንድ ሀገራት ላይ ይከሰቱ እንጂ የጋራ ችግር ናቸው፣ በቀጠናው ላይ አለመረጋጋት እንዲፈጠር ሊያደርጉ የሚችሉ ናቸው። ይህንን ለመቋቋም ደግሞ ሀገራት በተለይ በሴኩሪቲና በደህንነትና እንዲሁም ደግሞ በመረጃ ላይ በጋራ የሚሰሩበት ሲሳ የተሰኘ ኮሚቴ አለ። የእሱ የምስራቅ አፍሪካ ቀጠናዊ ስብሰባ ነው እንግዲህ ለመጀመሪያ ጊዜ በአዲስ አበባ ላይ ሲከናወን ለመጀመሪያ ጊዜ ነው። ከዚህ ቀደም በተለያዩ ሀገራት ላይ ሲከናወን ነበረ። ዛሬ ይህ ስብሰባን እንግዲህ በይፋ የከፈቱት ምክትል ጠቅላይ ሚኒስትር ተመስገን ጥሩ ናቸው። እሳቸው የሚያነሱት ነገር ምንድን ነው? ኢትዮጵያ በተለይ ብልጽግና እንዲረጋገጥ ከታሰበ የሁሉም ሀገራት የጋራ የሆነ ትብብር ሊፈጥረው የሚችለው ነው ብላ ታምናለች። ለዛም ደግሞ ባለፉት ዓመታት እንግዲህ በሰላም ማስከበርን የሰራቻቸውን ስራዎች ማንሳት ይቻላል። አጠቃላይ አፍሪካዊ የሆኑ መፍትሄዎች ጭምር ለአፍሪካ ችግሮች አፍሪካ የሆነ መፍትሄ እንዲገኝ በማድረግ ረገድ ውስጥም የተለያዩ ስራዎችን ስትሰራ ቆይታለች። ይሄኛው ሊጠናከር ይገባል። የአፍሪካን መጻኢ ድል መወሰን የሚችለውም ዛሬ ላይ በትብብር የምንሰራው ስራ በመሆኑ እዚህ ላይ ጠንከር ያለ ስራዎች ያስፈልጉናል። አሁን ላይ የገጠሙን ያሉት ችግሮች ሰው ሰራሾች ናቸው። ሽብርተኝነትም ቢሆን አጠቃላይ ድንበር ተሻጋሪ ወንጀሎችም ቢሆን በሰዎች የሚከናወኑ ናቸው፣ የተፈጥሮ ችግሮች አይደሉም። ስለዚህ ቅንጅትን በማጠናከር ልንሻገራቸው የሚገባ ስለመሆኑ ነው የጠቆሙት። በተለይ ደግሞ የተቋማት ግንባታ ላይ በትኩረት ሊሰራ እንደሚገባ አንስተዋል። ተቋማትን በገነባን ቁጥር የደህንነት ተቋማቶቻችንም በጋራ መስራት ከጀመሩ እና ብቁ የሆነ የሰው ኃይል ከተሟላላቸ ማለታቸው። እንዲሁም ደግሞ ትብብርን በአመኔታ ላይ የተመሰረተ ትብብርን ማጠናከር ከቻልን ማንሻገረው ፈተና እንደሌለ ነው ያነሱት። እነዚህ የሚገጥሙን ችግሮችን ከተሻገርን ደግሞ በርካታ የሆነ እድሎች ያሉበት ቀጠና በመሆኑ እዚህ ላይ በትኩረት መስራት ይገባል። ከምንም ነገር በላይ ግን ርዕይ ብቻውን በቂ አይደለም፣ በተግባር የተደገፈ መሆን አለበት። የምንነጋገራቸው የምናመጣቸው ሀሳቦች በተግባር የተደገፉ ሆነው ልንለውጣቸው የሚገባ መሆን አለበት የሚል ሀሳብ ነው ያነሱት። እንደሚታወቀው እንግዲህ ኢትዮጵያ በጸጥታና ደህንነት ተቋማት ላይ ሪፎርም እንዳደረገች ይታወቃል። እነዚህ የተደረጉ ሪፎርሞች ደግሞ የተለያዩ ውጤቶችን እያመጡ ናቸው። እንግዲህ የብሔራዊና መረጃ ደህንነት አገልግሎትን ብንመለከት እንኳን ከተለያዩ አገራት ጋር የሚደረጉ የመግባቢያ ስምምነቶችን ባለፉት ዓመታት ላይ የተከናወኑትን ማንሳት እንችላለን። ድንበር ተሻጋሪ ወንጀሎችን በመከላከል ሽብርተኝነትን በመዋጋትና የተለያዩ እንቅስቃሴዎችን በመግታት ረገድ ሰፊ ስራዎች እየተሰሩ ነው። ስለዚህ በተቋሙም አመራሮች የተነሳው ሀሳብ ምንድን ነው? ይህንን ትብብር ማጠናከር ይገባል የሚል ሀሳብ ነው። ጥቅል የመድረኩ ላይ የተነሱ ሀሳቦች እነዚህን ነው የሚመስሉት። አሸናፊ፣ ላደረስከን መረጃ ክለብ እናመሰግናለን። መልካም ቀን ይሆንልህ። አሁንም እንቀጥላለን። ተመልካቾቻችን፣ የሃይማኖት ተቋማት ለሰላምና ለዘላቂ ግቦች መሳካት ሚናቸው የጎላ መሆኑን የፌዴሪ ፕሬዝዳንት ታዬ አዝቀስላሴ ተናገሩ። የሃይማኖት ተቋማት በአፍሪካ ዘላቂ የልማት ግቦች መሳካት ዙሪያ ዓለም አቀፍ ጉባኤም እየተካሄደ ይገኛል። ይህንኑ ጉዳይ ይዘን ቆይታ እናደርጋለን። በቀጥታ መስመራችን ላይ ባልደረባችን በቀለ ተመስገን ይገኛል። በቀለ፣ እንዴት ዋልሃል? ጉባኤውን እየተከታተልክ ቆይተሃል። በጉባኤው በዋናነት የተተኮረበት ጉዳይ ምንድን ነው? በቀለ የምትሰማን ከሆነ መረጃዎችን መቀጠል ትችላለህ። አመሰግናለሁ። የኢትዮጵያ የሃይማኖት ተቋማት ጉባኤ ከአፍሪካ ህብረት የሃይማኖት ተቋማት ማህበረሰብ ጋር በመተባበር አለም አቀፍ ጉባኤ አዘጋጅቷል። ይህ ጉባኤ ዋና ትኩረት ያደረገውም በአፍሪካ አህጉርና እንዲሁም በአለም አቀፍ ደረጃ የሃይማኖት ተቋማት ሚና ምን መሆን አለበት፣ እንዴት በጋራ ተቀራርቦ መሰረት አለባቸው። አመሰግናለሁ። የኢትዮጵያ ሃይማኖት ተቋማት ጉባኤ ከአፍሪካ ህብረት የሃይማኖት ማህበረሰብ ጋር በጋራ በመሆን ያዘጋጁት ጉባኤ ነው። ይህ ጉባኤ በዋናነት ትኩረት ያደረገው በአፍሪካ ህብረት፣ በአፍሪካ ሀገራት እንዲሁም በአለም አቀፍ አካባቢ የሚስተዋሉ ችግሮችን እንዴት በጋራ መፍታት አለብን፣ እንዴት በአብሮነት እንዴት መኖር አለብን፣ የሃይማኖት ተቋማት በሰላም በልማት እንዴት መሳተፍ አለባቸው በሚሉት ጉዳዮች ላይ አተኩሮ ውይይት እያደረገ ነው የሚገኘው። እንግዲህ በዚህ ውይይት ላይ የኢፌዴሪ ፕሬዚዳንት ታዬ አጽቀስላሴ ተገኝተው ነበር። እሳቸው እንደሚሉት እሳቸው እንደሚሉት ምንድነው የሃይማኖት ተቋማት በአንድ ሀገር ወይም በአንድ አህጉር እንዲሁም በዓለም አቀፍ ላይ ለልማት ሰላም የራሳቸው አስተዋጽኦ አላቸው። ይሄ ደግሞ በአፍሪካም ይሁን በሌሎች ዓለም ሀገራት ላይ የሚስተዋሉ ሰው ሰራሽና ተፈጥሯዊ ችግሮችን ለመፍታት የሃይማኖት ተቋማት ተቀራርቦ መስራት አለባቸው የሚል ሀሳባቸውን ያንጸባረቁት እንግዲህ ኢትዮጵያም ለእንደዚህ በሃይማኖት መቻቻል ወይም መከባበር እንዲሁም አብሮ በመስራት አብሮነትን በማጉላት እና በሃይማኖቶች መካከል ያለው ጥሩ ተሞክሮ እንደሆነና ሌሎች ሀገራትም ከዚህ ተሞክሮ መማር እንዳለባቸው ነው ያነሱት። ማለት ነው እንግዲህ በዚህ ጉባኤ ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሀመድ አሊ ዩሱፍም ተገኝተው ነበር። ይሄ ጉባኤ የአፍሪካን አጀንዳዎች ለማሳለጥ የበኩሉን አስተዋጽኦ ያደርጋል። በተለይ በአፍሪካ ህብረት የተቀረጸውን የአጀንዳ 2063ን የዘላቂ ልማት ግቦችን ለማሳካት ሚና የጎላ ነው። ህብረቱም አብሮ ከሃይማኖት ተቋማት ጋር ተቀራርቦ መስራት አለበት የሚል ሀሳባቸውን የሰጡት እንግዲህ ይሄ ጉባኤ የተለያዩ ከተለያዩ አካባቢዎች የመጡ የሃይማኖት አባቶች እንዲሁም የተለያዩ ባህላዊ እምነት ተከታዮች የተለያዩ የማህበረሰብ ክፍሎች የተገኙበት ስለሆነ እንዲህ አይነት ውይይቶች በአገሪቱ እንዲሁም ባለም አቀፍ ጉዳዮች ለሚስተዋሉ ችግሮች በጋራ በመመካከር ለፖሊሲ አውጪዎች ለመንግስታት ሀሳባቸውን የሚያጋሩበት ነው። እንዲሁም ደግሞ የዘላቂ ግቦችን የአፍሪካ ህብረትም የራሱ አጀንዳ ያቀረጸዋለ በተባበሩት መንግስታትም የዘላቂ ግቦችን ለማሳካት ተቀረጹ አጀንዳዎች አሉ። እነዚህን አጀንዳዎች ለማሳካት የሃይማኖት ተቋማት ተከባብረው ተመካክረው ተቀራርበው በጋራ መስራት እንዳለባቸው ነው በውይይቱ ላይ እየተነሳ ያለው። እናመሰግናለን በቀለ መልካም ጊዜ። ከኢትዮጵያ ቴሌቪዥን በቀጥታ ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያን የሪፖርተሮች የቀጥታ መረጃን እየተከታተላችሁ ትገኛላችሁ። አሁንም ሪፖርተሮቻችን በቀጥታ መስመር ላይ ገብተው በመረጃዎችን የሚያሻግሩባቸው ምዕራፎች አሁንም እንደ ቀጠሉ ናቸው የሚገኙት። በኢትዮጵያ ያለውን የእንስሳትና አሳ ሀብት ልማትን ለማሳደግ የሚረዳ ሰነድ ይፋ ሆኗል። ሰነዱ በዘርፉ ያሉትን አመቺ ሁኔታዎች ማበረታቻዎችና ልዩ ልዩ አስቻይ ሁኔታዎችን በዝርዝር በማቅረብ የግሉን ዘርፍ ተሳትፎ ለማጠናከር እና ለማሳለጥ ያለመ መሆኑን የግብርና ሚኒስትር ዴታ ዶክተር ሶፊያ ካሳ ገልጸዋል። ሰነዱን የኢትዮጵያ ግብርና ሚኒስቴር ከዓለም አቀፉ እንስሳት ምርምር ኢንስቲትዩት ኤልሪ በትብብር እንዳዘጋጀው ነው የታወቀው። ይህንን ጉዳይ በተመለከተ ደግሞ ተጨማሪ መረጃዎችን የምታጋራን ሪፖርተራችን ሰናይት ብርሃኔ በቀጥታ መስመራችን ላይ ትገኛለች። ሰናይት እንደምን ውለሻል? ይህ ይፋ የተደረገው ሰነድ በዚህ ዘርፍ ለተሰማሩ ኢንቨስተሮች ምን ጠቀሜታ አለው? እንደ ሀገርስ አስተዋጽኦ እንዴት ይገለጻል? አመሰግናለው ጌታቸውና መታሰቢያ። ቀደም ሲል ለእናንተ እንደገለጻችሁት በዛሬው ቀን በኢትዮጵያ ያለውን የእንስሳትና የአሳ ሀብትን ለማሳደግ የሚረዳ ሰነድ ነው ይፋ የተደረገው። ይህ ሰነድ እንግዲህ ኢትዮጵያ እንደሚታወቀው በእንስሳትና በአሳ ሀብቷ በአፍሪካ አንደኛ፣ በዓለም ደግሞ ከቻይና ቀጥላ ስድስተኛ ደረጃ ላይ እንደምትገኝ ነው መረጃዎች የሚያሳዩት። ነገር ግን ይህንን ሁሉ ሀብት ይዛ በተገቢው መንገድ ከዘርፉ ተጠቃሚ እንድትሆን የተለያዩ ስራዎች እየተሰሩ ነው የሚገኙት። ከተሰሩ ስራዎች መካከል ዛሬ ይፋ የተደረገው ሰነድ አንዱና ዋነኛው ስለመሆኑ ነው እንግዲህ የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ የገለጹት። ይህንን የእንስሳትና የአሳ ሀብትን ለማዘመን በእንስሳትና በአሳ ዘርፉ ላይ ያሉ ችግሮች፣ ያሉ ምቹ ሁኔታዎች ምንድን ናቸው የሚሉትን በመለየት ምርምር በማድረግ ነው ይህ ሰነድ ይፋ የተደረገው። ከ21 በላይ ተቋማትና ተመራማሪዎች እንደተሳተፉበትም ይታወቃል። ከዚህ በተጨማሪ በአለም አቀፍ ደረጃ የእንስሳት ምርምር ኢንስቲትዩትም ተሳትፎበታል ከእሱ ጋር ትብብር በማድረግ ነው የዛሬው ሰነድ ይፋ የተደረገው። እንግዲህ በዓለም አቀፍ ደረጃ የዓለም አቀፍ የግብርና ጥናት አማካሪ ግሩፕ በኢትዮጵያ ሰብሳቢ ናምኮሎ ኮቢክ እንደገለጹት ከሆነ ይህንን በኢትዮጵያ ያለውን የእንስሳትና የአሳ ሀብት ያሳድጋል፣ ያሳልጣል የተባለውን ሰነድ በሳይንስና ምርምር እንዲሁም ደግሞ በቴክኖሎጂ ማገዝ እንደሚገባ ነው የገለጹት። ይህ ሰነድ ለሀገሪቱ እንዲሁም ደግሞ በዚህ ዘርፍ ለተሰማሩ ኢንቨስተሮች ምን እድል ይዞ መጣ የሚለውን ስናነሳ ቀደም ሲል በኢትዮጵያ ያለውን ኢንቨስትመንት ችግሮቹን በመቅረፍ ከዘርፉ ተጠቃሚ መሆን እንድትችል ያደርጋታል። ከዚህ ባለፈ ግን በግል ዘርፍ የተሰማሩ ኢንቨስተሮች ደግሞ ከውጭ የሚምጡ ከሀገር ውስጥ ያሉ ኢንቨስተሮች ቀጥታ ይህንን ሰነድ በማየት በሀገሪቱ በምን ምርት ላይ መሰማራት ይችላለው የሚለውን መለየት ይችላሉ። ችግሮች ካሉ እንኳን እኔ እንደ ኢንቨስተር ለሀገሬ ምን አይነት አስተዋጽኦ ማበርክ መመልከት አለብኝ፣ የሚሉትን ችግሮቹን ለመለየት እንዲሁም በዋናነት ደግሞ ሀገራችን ኢትዮጵያ ያሏትን ፀጋዎች በትክክል ለይቶ ለማወቅ የሚያስችል ሰነድ ስለመሆኑ ነው የተገለጸው። በዚሁ ዙሪያ እንግዲህ ከኢንቨስተሮችና ከተመራማሪዎች ጋር በመሆን ውይይቶች እየተደረጉበት ነው የሚገኘው። ከውይይቱ የሚገኘውን ውጤት ይዤ ደግሞ ወደኋላ ላይ የምመለስ ይሆናል። ሰናይት ብርሃኔ፣ በቀጥታ መስመራችን ላይ ገብተሽ ላደረስሽን መረጃ ከልብ እናመሰግናለን። መልካም ቀን። ቀጣይ ዘገባችን ደግሞ ወደ ባህር ዳር ይወስደናል። የሕዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ አባላት በአማራ ክልል ተጠሪነታቸው ለሕዝብ ተወካዮች ምክር ቤት የሆኑ የተለያዩ ተቋማትን የመስክ ምልከታ እያደረገ ነው። ቋሚ ኮሚቴው ምልከታ ካደረገባቸው ተቋማት መካከል የኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ጽህፈት ቤት እንዲሁም የኢትዮጵያ ምርጫ ቦርድ የባህር ዳር ቅርንጫፍ ጽህፈት ቤት ይገኙበታል። ይህንኑ ጉዳይ ይዘን ከባልደረባችን ሳሙኤል ወርቃየው ጋር ቆይታ እናደርጋለን። ሳሙኤል፣ እንዴት ነ በቋሚ ኮሚቴው ምልከታ ወቅት ምን ምን ሀሳቦች ተነሱ? ያንተንም የግል ምልከታ አካተህ መረጃዎችህን አጋራን። አመሰግናለሁ። እንግዲህ የሕዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባላት እንግዲህ የሚቀርቡ ሪፖርቶችን ከማድመጥ ባሻገር በየአካባቢ ያሉ ተቋማትን አሰራሮችን እየተመለከቱና ግምገማ እያደረጉ ይገኛሉ። እንግዲህ በባህር ዳር ከተማም በሕዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ አባላት የተለያዩ በተለይም በአማራ ክልል የሚገኙ ነገር ግን ለሕዝብ ተወካዮች ምክር ቤት ተጠሪነታቸው ለሕዝብ ተወካዮች ምክር ቤት የሆኑ ተቋማትን አፈጻጸም እየገመገሙና ከተሰጣቸው ያላቸው ተልኮ አንጻርም ያሉ አፈጻጸሞችን እየተመለከቱ ይገኛሉ። እስካሁን ድረስ ባሉ ጊዜያት ከተገመገሙ ወይም ደግሞ ምልከታ ከተደረገባቸው ተቋማት መካከል የኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ጽሕፈት ቤት እንዲሁም ደግሞ የኢትዮጵያ ምርጫ ቦርድ የባህር ዳር ቅርንጫፍ ጽሕፈት ቤት ይገኙበታል ማለት ነው። እነዚህ አባላት በተለይም ደግሞ በግምገማ ወቅት ወይም ደግሞ ከመልከታቸው በኋላ የተለያዩ አስተያየቶችን ለኢቲቪ አጋርተውን ነበር። በተለይ ከሰብአዊ መብቶች ኮሚሽን አንጻር እንግዲህ የኢትዮጵያ ሰብአዊ መብቶች ኮሚሽን በርካታ ተልኮችን ይዟል። ከነዚህም መካከል የታራሚዎችን ሁኔታ የመከታተል ምርመራ የማድረግና ና የመከታተል እንዲሁም ደግሞ ከሰው መብቶች አያያዝ አኳያ በክልሉ ያሉ ተግባራትን ከማከናወን አኳያ በርካታ ተልኮችን ይዞ እየተንቀሳቀሰ እንደሚገኝ ተገልጿል። ነገር ግን እነዚህን ተልኮች ከማስፈጸም አኳያ በተለይም ደግሞ የባለፉት ዘጠኝ ወራት እቅድ አፈጻጸምም ለአባላቱ ከአቅርቦላቸው ሪፖርቱን እንዳደመጡ ሀሳባቸውን አጋርተውናል። በዚህም በተለይም ደግሞ ከአፈጻጸሙ አኳያ የጸጥታ ችግሩ እንደ አንድ ተግዳሮት እየተነሳ ሆኗል። ለአብነትም ብናነሳ በተለይም ደግሞ ታራሚዎችን ከቦታ ቦታ ተንቀሳቅሶ ከመመልከትና የተያዙበት ሁኔታም አያያዙም ለመከታተል ምቹ ሁኔታ አለመፈጠሩ የጸጥታው ችግር እንደ አንድ ተግዳሮት ሆኖ መመልከታቸው እነዚሁ በተለይም ደግሞ የቋሚ ኮሚቴ አባላት አንስተዋል። እንግዲህ እንደ ጠንካራ ጎን በተለይም ደግሞ በዚህ ውስጡ ነው በክልሉ ችግር ውስጥ ሆኖም ተቋሙ እየተንቀሳቀሰ ጥረት እያደረገ እንደሚገኝ በተለይም ደግሞ የተለያዩ ቅሬታዎችን ከማቅረብ አኳያ የሚቀርቡ ቅሬታዎችም ምላሽ ከማሰጠት አኳያ በትንሹም ቢሆን እንቅስቃሴዎችን እያደረገ መሆኑን ተመልክተናል የሚሉ ሀሳቦችን አጋርተውናል። ሌላኛው በተለይም ደግሞ የኢትዮጵያ ምርጫ ቦርድ ነው። እንግዲህ ከዚህ ቀደም የኢትዮጵያ ምርጫ ቦርድ በተለያዩ ቅርንጫፎችን ከመክፈት ይልቅ ምርጫ በሚደርስበት ወቅት አካባቢ ጊዜያዊ ምርጫ ቦርድ እየተቋቋመ ነበር ሲሰራ የቆየው። ከቅርብ ዓመታት ወዲህ ግን በተለይም ደግሞ በቅርንጫፍ ጽህፈት ቤቶች በተለያዩ አካባቢዎች ተቋቁሞ እየተሰራ ይገኛል። በባህርዳር ከተማም ቅርንጫፉ ከፍቶ በዚሁ እየተንቀሳቀሰ ይገኛል። እንግዲህ እንደሚታወቀው በቀጣይ የቀጣይ ምርጫን ሀገራዊ ምርጫን ለማካሄድ ትልቅ ተልዕኮ ተሰጥቷል ማለት ነው። የኢትዮጵያ ሀገራዊ ምርጫ ቦርድ በዚሁ ረገድም በባህር ዳር ከተማ በዚሁን የቀጣዩን ሀገራዊ ምርጫ ቦርድ ለማካሄድ ወይም ደግሞ በተገቢው ሁኔታ ለማካሄድ የተለያዩ ከሰው ሀብት አሞላል ጀምሮ የሰው ኃይል ከማሟላት ጀምሮ የተለያዩ የቴክኖሎጂና የተለያዩ በጠንካራ ጎን እየታየ ነው ነገር ግን ያው ያ ችግሩ እንዳለ ሆኖ ደካማ ደካማና ጠንካራ ጎኖችንም ያስተካከለ ወደፊት እንደሚሄድ ግብረ መልስ እንደተሰጠውና እንዳጠቃላይ የህብተካዎችም ምክር ቤት አባላቱም እነዚህን ግብረ መልሶች ለሚመለከቱ አካል ለመስጠት ቃል የገቡበት ሁኔታ ነው ያለው እና ሳሙኤል መልካም ቀን ዜና ኢትዮጵያ እንደቀጠለ ነው የተጀመሩ የልማት ስራዎችን በቀሪ ጊዜያት በሙሉ አቅም ለመፈጸም ርብርብ ማድረግ እንደሚገባ ርዕሰ መስተዳደር ደስታ ሊዳሞ ገለጹ። የሲዳማ ክልል ርዕሰ መስተዳደር ደስታ ሊዳሞ በተገባደደው በጀት ዓመት በልማት መልካም አስተዳደርና በዲሞክራሲ ስራ ግንባታ በተገኙ ውጤቶችና ባጋጠሙ ተግዳሮቶች ላይ የሚመክር መድረክ በአዋሳ ከተማ እየተካሄደ ባለበት መድረክ ላይ ተገኝተዋል። በመድረኩ የአስፈፃሚ ተቋማት የበጀት ዓመቱ የአስር ወራት የስራ አፈጻጸም ሪፖርት ይገመገማል። በቀሪ ጊዜያት ሊተኮርባቸው የሚገቡ ጉዳዮች ተለይተው አቅጣጫ ይቀመጣል ይችላል ተብሏል። የህዝብ ፍላጎትን ለመሙላት ጥራት ያለው መሪ ዕቅድ መያዝና የመፈጸም አቅምን ማሳደግ እንደሚገባም ተመላክቷል። ሪፖርተራችን ሚካኤል ገዙ እንደዘገበው ዛሬን ጨምሮ ለሶስት ተከታታይ ቀናት እንደሚቀጥል በሚጠበቀው በዚህ መድረክ የበጀት አመቱ የእስካሁን አፈጻጸምን መነሻ በማድረግ በ2018 በጀት አመት ጠቋሚ እቅድ ላይ ምክክር እንደሚደረግ ተነግሯል። በዜና ኢትዮጵያ በትንታኔ ወደያዝናቸው ዘገባዎች ደግሞ እናልፋለን። በኢትዮጵያ የውሃ ሀብቶችን በአግባቡ በመለየት ተጨባጭ ጥቅም ለማግኘት እየተሰራ መሆኑን የውሃና ኢነርጂ ሚኒስቴር ገለጸ። የውሃና ኢነርጂ ሚኒስቴር የተፋሰስ መረጃ ክትትል ስትራቴጂ ግግር ላይ ከባለድርሻ አካላት ጋር በሐዋሳ ከተማ ውይይት አካሂዷል። አስረሳ ወጌሼ ኢትዮጵያ የበርካታ የውሃ ሀብቶች ባለቤት ብትሆንም ከዘርፉ በአግባቡ መጠቀም እንዳልቻለች ይነገራል። የውሃ ሀብቶች የመረጃ አያያዝ ክፍተት ደግሞ ለዚህ አንደኛው ምክንያት ሆኖ ይጠቀሳል። የውሃና ኢነርጂ ሚኒስቴርም በኢትዮጵያ ያሉ የውሃ ሀብቶችን በአግባቡ መጠቀም የሚያስችል የተፋሰስ መረጃ ክትትል ስትራቴጂክ እቅድ በማዘጋጀት ለባለድርሻ አካላት አቅርበዋል። ሚኒስቴር መስሪያ ቤቱ የውሃ መረጃዎችን በአግባቡ ለማደራጀት እየሰራ ቢሆንም በበቂ ሁኔታ ባለመሰራቱ ዛሬም ከተጽዕኖ መላቀቅ አልተቻለም ይላሉ፣ በውሃና ኢነርጂ ሚኒስቴር የተቀናጀ የውሃ ሀብት አስተዳደር መሪ ስራ አስፈጻሚው አቶ ደበበ ደፈርሳ። እንግዲህ ያለን የልማት ፍላጎት በጣም ትልቅ ነው። አንዱን እንኳን ብናነሳ አገራችን ብዙ ግድቦችን ለመስራት ብዙ እቅድ አላት። የሰራችው ብዙ ነገር አለ። ከዛ ባሻገር እነዚህን መስራት ትፈልጋለች። እነዚህን ስንሰራ ውጤታማ በሆነ መንገድ፣ ዘላቂ በሆነ መንገድ መረጃ ላይ ካልተመሰረተ በስተቀር አስቸጋሪ ነው የሚሆነው ማለት ነው። ከዛ ባሻገር እነዚህ የውሃ ስራዎች ሲሰሩ ተያዥ አደጋዎች አሉ፣ ዋን አደጋዎች አሉ። ከዚህ እነዚህን አይነት አደጋዎችን ለመከላከል እንደዚህ አይነት የመረጃ ስርዓት ያስፈልጋል። የውሃና ኢነርጂ ሚኒስቴር ሀገሪቱ ያላትን የውሃ ሀብት በመለየት ለተለያዩ ጥቅሞች ለመዋል ትኩረት ሰጥቶ እየሰራ መሆኑን የተናገሩት ደግሞ የውሃና ኢነርጂ ሚኒስትሩ አማካሪ አቶ ሞቱ ማመቃሳ ናቸው። የኢትዮጵያን ውሃ አለንታ የገጸ ምድሩ ይሄን አክል ነው፣ የከርሰ ምድሩ ይሄን አክል ነው ብሎ ለመናገር ያስቸግራል። ኢንፋክት የተወሰኑ ቁጥሮች አሉ፣ የሚጠሩ ቁጥሮች አሉ። ግን እነኚህ ቁጥሮች የተሟላ ወይም ያለን ሁኔታ በአግባቡ የሚገልጽ ተብሎ አይታሰብም። እዚህ አካባቢ ያለው የውሃ ይዞታ ምን ይመስላል፣ አልንታው ምን ይመስላል፣ ጥራቱ ምን ይመስላል፣ ለመጠጥ ሊውል ይችላል ወይ፣ ለእርሻ እንዴት ይውላል የሚለውን ነገሮች ለመለየት ይጠቅማል ማለት ነው። ስለዚህ መረጃ ለአንድ ልማት ዋናው መሰረት ነው። ዋናው መሰረት መረጃ መያዝ ነው። የተሟላ መረጃ ከብዛት አኳያ ከጥራት አኳያ፣ እነኚህ ነገሮች ቆጥሮ መያዝ በጣም አስፈላጊ ነው። በኢትዮጵያ በተለያዩ ተቋማት ያለውን የውሃ ሀብት መረጃ በጥናት ላይ ተመስርቶ ወጥነት ባለው መልኩ በማደራጀት ተጨባጭ ለውጥ ማምጣት እንደሚቻልም በአዲስ አበባ ዩኒቨርሲቲ የውሃ ሀብት ተመራማሪው ዶክተር ሲራክ ተክላብ ተናግረዋል። ሰርፌስ ዋተር ምን ያህል አለን ሲባል የሚጠሩ ቁጥሮች አሉ። እነዛ ቁጥሮች ቫሬሽን አላቸው። ሁሉንም ስታነብ ሊትሬቸር ላይ አንዳንዱ 123 ይላል፣ አንዳንዱ 124 120 ቫሪሽናቸው ትልቅ ነው። ይህም ቫሪሽን ደግሞ ያመጣው ነገር ምንድነው? አኩሬት የሆነ ሜዠርመንት ስለሌለን ነው። ስቴሽኖች ላይ ሜዠርመንቱ የምናካሄድ ከሆነ ከውሃ ብዛት ከውሃ ጥራት አንጻር የምናካሄደው ከሆነ ጥሩ ደረጃ ላይ እንደርሳለን ወደፊት የሚል ግምት አለ። የውሃና ኢነርጂ ሚኒስቴር የውሃ ሀብት ስትራቴጂክ እቅዶችን በአግባቡ ለመተግበር ከተለያዩ ባለድርሻ አካላት ግብዓቶችን እያሰባሰበም ይገኛል። ከውጭ የመረጃ ምንጭ የህንዱ ጠቅላይ ሚኒስትር ናሪንድራ ሞዲ በሀገራቸው ላይ የሽብር ጥቃት ከተፈጸመ አጸፋዊ ምላሽ እንደሚሰጡ አስጠነቀቁ። ከሳምንት በፊት ከጎረቤት ሀገራቸው ፓኪስታን ጋር የገቡበትን ጦርነት ለማቆም የደረሱትን የተኩስ አቁም ስምምነት ተከትሎ ሀገራቸው በፓኪስታን ላይ የወሰደችው ወታደራዊ እርምጃ ለጊዜው እንዲቆም መደረጉን ተናግረዋል። የህንድ ጦር በፓኪስታን በሚተዳደረው ካሽሚር ግንቦት ስድስት ላይ በርካታ የሚሳይል ጥቃቶችን በመፈጸም የአሸባሪ መሰረተ ልማቶችን ማውደሙን ዘገባው አስታውሷል። ፓኪስታን ብርተኝነትን ከመጓጓት ይልቅ ህንድን ማጥቃት መርጣለች ሲሉ ናሬንድራ ሞዲ ገልጸው ሀገራቸው የኒኩሌር ጥቃትን እንደማትቀበል አስገንዝበዋል። የፓኪስታን የፋይናንስ ሚኒስትር ሰኞ ከሮይተርስ የዜና ወኪል ጋር ባደረጉት ቃለ ምልልስ እንደተናገሩት ደግሞ በህንድ በአንድ ወገን የታገደው የኢንዱስ የውሃ ስምምነት ወደነበረበት መመለስ አለበት ሲሉ ተደምጠዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው ሀገራቸው የተኩስ አቁም ስምምነቱን በማገዝ የኒኩሌር ግጭት እንዳይፈጠር መከላከል ተችሏል ብለዋል። ዘገባው የአልጀዚራ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለይፋዊ የስራ ጉብኝት ሳውዲ አረቢያ ገቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳውዲ አረቢያ ሲደርሱ በሳውዲ አልጋ ወራሽ መሐመድ ቢን ሳልማን አቀባበል ተደርጎላቸዋል። ትራምፕ በሁለተኛ የፕሬዝዳንትነት ዘመናቸው በመካከለኛው ምስራቅ የሚያደርጉት ጉብኝት ይህ የመጀመሪያው ነው። ፕሬዝዳንት ዶናልድ ትራምፕ ኳታርንና የተባበሩት አረብ ኢሚሬትስን ለሶስት ቀናት ለመጎብኘት ባላቸው እቅድ መሰረት ነው ሳውዲ የገቡት። ጉብኝቱ ለአሜሪካ ዋና ዋና የፋይናንሻል ኢንቨስትመንቶችን ለማግኘት፣ በጋዛ የተኩስ አቁም ለማስፈን እንዲሁም ደግሞ የሳውዲ አረቢያ እስራኤል መደበኛ ንግግሮችን የተመለ ሀገራቱ ዲፕሎማሲያዊ ግንኙነት ላይ ያተኩራል ተብሎ ይጠበቃል። ትራምፕ በሳውዲ አረቢያ በሚኖራቸው ቆይታም ከልዑል መሐመድ ቢን ሳልማን በአሜሪካ ኢንዱስትሪ ውስጥ አንድ ትሪሊየን ዶላር ኢንቨስት ለማድረግ የሚያስችል ተስፋን ያገኛሉ ተብሎ ይጠበቃል። ይህ የኢንቨስትመንት ተስፋ ልዑሉ ቀደም ሲል የገቡትን የ600 ቢሊየን ዶላር የኢንቨስትመንት እቅድ ያካተተ እንደሆነም ነው የተገለጸው። ዘገባው የአልጀዚራ ነው።